የ200 ብሩን ቻሌንጅ ተቀላቀያሉ። ሰላም አሌይኩም ወራህመቱላህ በረካቱ ውድ ተከታታዮቻችን፣ ይህንን ቪዲዮ ወደ እናንተ የማደርሰው ቀጥታ ጎብኝቼ ከወጣው በኋላ ነው። እዝነት የአካል ጉዳተኛ ሕፃናትና ወላጆች መርጃ፣ ለመጀመሪያ ጊዜ ለሚጎበኝ ሰው በተለይ በጣም ከባድ ስሜት አለው። እኔ ሁለት ልጆች አሉ። እነዚህን ህፃናት ሳይ ሰው ምን ያህል ኒዕማው ላይ እንደሚዘነጋ ነው ያየሁት። ልጆቻችን ሲሮጡ፣ ሲጫወቱ፣ ሲረብሹን አላለን፣ ልጆች መሆናቸውን ብቻ ሳይሆን እየበጠበጡን ነው ብለን እናስባለን። እና እዚህ ያሉ ህፃናት መንቀሳቀስ ማይችሉ ማውራት የማይችሉ አንዳንዶቹም ደግሞ በጣም ያሳሳሉ። አይናቸውም ጭምር ማ ህፃናት አሉና፣ እነዚህን ህጻናት እንዴት አድርጎ መደገፍ እንደሚቻል የታቀዱ ነገሮች አሉ፣ ግን አንዳንዴ ከእርዳታ በላይ ነው። ሁላችንም ይህንን ተቋመቶ መጎብኘት ቢቻል፣ በተጨማሪ ደግሞ አሁን አዲስ ካምፔን እያስጀመርን ነው። እያንዳንዱ እነዚህን ህፃናትና ወላጆቻቸውን እናቶቻቸውን ለመደገፍ የሚያስብ ሁሉ ሁለት መቶ ብር በማዋጣት በጊዜያዊነት በኪራይና በተለያዩ አማካይ ነገሮች የተያዙ መቆያ ቦታዎችን ቋሚ ቦታዎች ምቹ ቦታ ለልጆቹም የሚስማማና ለስራም የሚመች እዚህ ደግሞ እንዲቀበሏቸው ጥያቄ አቅርበውም ከአቅም በላይ ደግሞ በሆነ ሁኔታ ያልተቀበሏቸው ህፃናትንም አንዳንዶችም አፍረው ፈርተው ልጆቻቸውን ቤታቸው ደብቀው ያሉ አሉ እና ቤታቸው ድረስ ሄደን አድሬስ አድርገን ማምጣት የሚኖርብን ይኖራሉ፣ እና እነሱን ለማገዝ ግዴታ ነው። በጣም ልብ የሚነካ በቪዲዮ አይቼው ትንሽ ሩቅ ስለሆነ ቪዲዮ ልብ የሚነካ ስለሆነ እዚህ ቤት ለመምጣት ብዙ ጊዜ ስሸሽ ነበር እና አሁን ነው በአጋጣሚ ያየሁት። እኔም ሁላችሁ መታችሁ ተቋሙን እንድትጎበኙ ጥሪ ያቀርባለሁ። ሁለት መቶ ብር ደግሞ ዘንድሮ ምንም ማለት ነው። የአንድ ራይድ ትሪፕ ከሁለት መቶ በታች ነው ብዬ አላስብም። ወደ አንድ ቦታ ብንሄድ ሁለት መቶ ብር የሁለት ሰዎች ማኪያቶ ሊሆን ይችላል። ስለዚህ ሁለት መቶ ብር በርከት ብለን በዛ ብለን ሁላችንም ብናዋጣ ለእነዚህ ልጆች ቋሚ ቤት የተመቻቸ ምቹ የሆነና ሌሎች ደግሞ ተጨማሪ በየቤታቸው የተደበቁ እንደዚህ አይነት ህፃናት በጣም እገዛቸው የሚያስፈልጉ ወደ እዝነት ማምጣት ስለምንችል ይህንን ተቋም ወደ ቀጣይ ስቴፕ ለማሳደግ 200 ብር የ200 ብር ቻሌንጅ ተጀምሯል። 200 ብር ቻሌንጁን በነዚህ ህፃናት ስም ነይታችሁ በተጠቀሱት አካውንቶች እንድታስገቡ ጥሪ ያቀርባለሁ። በየቤታችሁ ልጆች ያሏችሁ፣ ታናሽ ያሏችሁ ልጆች በእጃችን ያለውን ኒዕማ እንቁጠር፣ አልሐምዱሊላህ እንበል ማድረስ እንኳን ባንችል ቢያንስ ስናየው እንኳን አልሐምዱሊላህ በማለት እኔ ልጆቻችን ቅድም ስል ነበር ቤት ውስጥ በጣም ሲረብሹን ተይ ቁጭ በል ወደዛሁን ምናምን በጣም የኒዕማው መለያየትን ነው። እዚህ ያሉ ህፃናት ደግሞ አይንቀሳቀሱም፣ አያወሩም፣ ማይሰሙ አሉ። ተደራራቢ አካል ጉዳት ስለሆነ ደግሞ አይናቸው ማየት የማይችሉ አሉ። በጣም ነው የሚያሳሱት። አንዳንዶቹ አይነ ስውርነት ያለባቸው እራሱ የሚያዩ ነው የሚመስሉት ሲያዩቸው፣ በጣም የሚያሳሳ እንትን አለው እና እነዚህን ህጻናት መታደግ ትልቅ ደረጃን በእስልምና መጎናጸፍ ነውና ኢንሻ አላህ የ200 ብሩን ቻሌንጅ ሁላችሁም እንድትቀላቀሉ ጥሬን አስተላልፋለሁ። እኔ በቤተሰቦቼ ስም ከእኔና በቤተሰቦቼ ስም ኢንሻ አላህ የ200 ብሩን ቻሌንጅ ተቀላቅያለሁ።